ሰላም እንደምን ያላችሁ፣ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ስለ ጥርስ ሲነቀል መደረግ ስላለበት ጥንቃቄ በተለይ ደግሞ ታካሚዎች እንደዚሁ ማድረግ ያለባቸው እንደዚሁም ደግሞ በሕክምና ቦታ ያሉ ወይም ደግሞ በዚህ ዘርፍ የተሰማሩ ሐኪሞች ወይም ደግሞ እንደዚሁም ሌሎች የጤና ባለሙያዎች ማድረግ ያለባቸው ጥንቃቄዎች ምን መምሰል አለባቸው? እነዚህ በተለይ ሁል ጊዜም አንድ ሰው ጥርሱን ለመነቀል በተለያየ ምክንያት ወደ ክሊኒክ ሊመጣ ይችላል። በተለይ የፋይናንሻል ፕሮብለም ሊሆን ይችላል። በተለይ አንድ ሰው የጥርስ ሕክምና መደረግ ወይም ደግሞ ሌሎች ሕክምናዎችን እንደ አማራጭነት መቀበል ካልቻለ ያለው የህክምና አማራጭ መነቀል ነው። እንደዚሁም ደግሞ የጥርሱ ያለበት ሁኔታ ጥርሱን ሪሃብሊቴት ማድረግ ማንችልበት ወይም ደግሞ አክሞ ሌሎች የህክምና አማራጮችን ተጨማሪ ወስዶ ጥርሱን ማዳን ሳይቻል ሲቀር ጥርስ መነቀል አለበት። ጥርስ መነቀል በጣም ቀላል ቢመስልም በተለይ አልፎ አልፎ የሚከሰቱ ከባድ ኮምፕሊኬሽኖች ወይም ደግሞ ውስብስብ የጤና ችግሮች አሉት። በተለይ እነዚህ ችግሮች የሚከሰቱት አንደኛ ያለው ችግር ወይም ደግሞ ታካሚው ጋር ያለው ችግር እንደዚሁም ደግሞ ሌላው ደግሞ ሌሎች የሕክምናው ላይ ያሉ ሰዎች ማድረግ ያለባቸውን ጥንቃቄዎች ባለማድረጋቸው ምክንያት ሊከሰቱ የሚችሉ ችግሮች ናቸው። ለምሳሌ በተለይ የታችኛው መንጋጋ ላይ የሚነቀል ጥርስ በተለይ የኋለኛው ጥርስ አካባቢ ላይ ያሉ ጥርስ መነቀሎች ከነርቭ ህመም ጋር ቀጥተኛ ሁኔታ ወይም ደግሞ ቀጥተኛ የተያዘ ችግር ሊያስከትሉ ይችላሉ። እነዚህን ችግሮች በተለይ ህክምናውን የሚሰጡ ወይም ደግሞ ጥርሱን እንዲነቀል የሚያዙ ሐኪሞች ማድረግ ካለባቸው ነገሮች መካከል ራጅ ምርመራ በጣም እጅግ አስፈላጊ ነው። የራጅ ምርመራ አስፈላጊነቱ ለታካሚውም እንደዚሁም ደግሞ ለሐኪሙም በጣም እጅግ ወሳኝነት አላቸው። ምክንያቱም ለሐኪሙ አንደኛ ምን ያህል ጥርሶች ወይም ደግሞ ምን ያህል ስሮች ጥርሱ አሉት፣ እንደዚሁም ደግሞ ስሩ ላይ ምን አይነት ኢንፌክሽን አለ፣ እንደዚሁ ደግሞ ከነርቮች ጋር ምን አይነት ቅርርብ የጥርሱ ስር አለው የሚለውን ለማወቅ ይረዳል። እንደዚሁም ደግሞ የአጥንቱን ሁኔታ እንደዚሁ ለመዳሰስ በቀላሉ ለመረዳት እንደዚሁም ደግሞ ምን አይነት ጥርስ ወይም ደግሞ ምን ያህል ክብደት እንደሚኖረው ምን ያህል ቅለት እንደሚኖረው በቀላሉ ለመረዳት የራጅ ምርመራ ለሐኪሙ ያስፈልጋል። እንደዚሁም ደግሞ ለታካሚው በጣም እጅግ አስፈላጊ ነው ምክንያቱም እነዚህ ችግሮች ወይም ደግሞ አንድ ስር ወይም ደግሞ የጥርስ ስር ከነርቭ ጋር በጣም ቅርርብ ካለው ወይም ደግሞ እንደዚሁም አንዳንድ ጊዜ ወይም ደግሞ አልፎ አልፎ ነርቡ በጥርሱ ስሮች መካከል ሊያልፍ ይችላል። ስለዚህ በቀላሉ ጥርሱ ሲነቀል ወይም ደግሞ ሲወጣ ወይም ደግሞ ገመዱን ጎትቶት ሊወጣ ይችላል። ስለዚህ ይሄ ለታካሚ በጣም እጅግ አስፈላጊ ነው። ስለዚህ የራጅ ምርመራ የታችኛው መንጋጋ ላይ በተለይ የኋለኛ ጥርሶች በጣም እጅግ አስፈላጊ ነው ይሄ ሁልጊዜ ታካሚዎች ከመነቀላቸው በፊት የራጅ ምርመራ ቢያደርጉ በጣም እጅግ ይመከራል። እንደዚሁም ደግሞ የላኞቹ ጥርሶች የኋለኞቹ ጥርሶች ማለት ነው። የላኛው የኋለኛው ጥርስ ከማክስለሪ ሳይነስ ብለን የምንጠራው ክፍል አለ። ይሄ ማክስለሪ ሳይነስ ብለን የምንጠራው ክፍል የፊታችን በዚህ ክፍል የሚገኝ የአጥንት ክፍተት ነው። ይሄ ክፍተት ወይም ደግሞ ሳይነስ ብለን ምንጠራው ስትራክቸር አንደኛ የሚገባውን አየር እንድናሞቅ ፊልተር እንድናደረግ፣ ድምፃችን ጥሩ እንዲሆን የሚያደርግ ስትራክቸር ነው። ይሄ ስትራክቸር ከጥርስ ስር ጋር በጣም ቅርርብ አለው። በተለይ የኋለኞቹ ጥርሶች ሳይነስ ጋር በጣም ቅርርብ ሊኖራቸው ይችላል። ይሄ የተለያዩ ሰዎች ላይ የተለያዩ ቅርርቦች ናቸው ያሉት። ብዙ ሰዎች ላይ በቂ አጥንት በጥርሱ ስር እና በሳይነሱ መካከል ሊኖር ይችላል። አንዳንድ ሰዎች ላይ ደግሞ የጥርሱ ስር ሳይነስ ውስጥ ሊሆን ይችላል። ስለዚህ አንዳንድ ጊዜ እነዚህ ሰዎች በተለይ ጥርሳቸውን ከመነቀላቸው በፊት የሳይነስ ህመም አይነት ምልክት በተደጋጋሚ ሊያሳዩ ይችላሉ። ስለዚህ በተለይ የጥርስ ኢንፌክሽን የሳይነስ ኢንፌክሽን ያስከትላል፣ እንደዚሁም ደግሞ የሳይነስ ኢንፌክሽን የጥርስ ኢንፌክሽን ሊያስከትል ይችላል። ስለዚህ እንደዚህ አይነት ግንኙነቶች የሚፈጠሩበት ምክንያት ጥርሳችን ወይም ደግሞ የላኛው መንጋጋ ላይ ያሉ የኋለኛ ጥርሶች ከሳይነስ ብለን ከምንጠራው ወይም ደግሞ ማክሲላሪ ሳይነስ ብለን ከምንጠራው ክፍል ጋር በጣም ቅርርብ ሊኖ ሊኖራቸው ይችላል። ወይም ደግሞ አንዳንድ ጊዜ የጥርሱ ስር ሳይነስ ውስጥ ሊገኝ ይችላል። ስለዚህ እነዚህ ችግሮች ወይም ደግሞ እንደዚህ አይነት ችግሮች በተለይ ጥርስ ዝም ብሎ ከተነቀለ ጥርሱን ከነቀልም በኋላ አስፈላጊ የሆኑ ጥንቃቄዎችን ወይም ደግሞ አስፈላጊ የሆኑ ሕክምናዎችን ማድረግ ካቃተን የሳይንስ ክፍሉ ወይም ደግሞ የፊታችን የአጥንት ክፍተት ከአፋችን ጋር ቀጥተኛ ግንኙነት ያደርጋል። ይሄ ማለት በቀላሉ የምንጠጣው ምንበላው ነገር ጥርሱ በተነቀለበት ቦታ ወደ ፊታችን ወይም ደግሞ ወደ ሳይንስ ክፍል ይገባል ማለት ነው። ይሄ አንደኛ የሳይነስ ኢንፌክሽን እንዲፈጠር ያደርጋል። እንደዚሁ ደግሞ የሳይነስ ኢንፌክሽን በተደጋጋሚ መፈጠር ሌሎች ፊታችን ላይ ያሉ ሳይነሶች አሉ፣ እነሱም ኢንፌክሽን እንዲያገኛቸው ይሆናል። እንደዚሁም ከፍተኛ የሆነ ህመም ይኖራል። ስለዚህ የላኞቹ የኋለኞቹም ጥርሶች ሲነቀሉ የራጅ ምርመራ በጣም እጅግ አስፈላጊ ነው። ይሄ ማለት ግን ለሌሎች ጥርሶች የራጅ ምርመራ አስፈላጊ አይደለም ማለት አይደለም። ሁል ጊዜም የራጅ ምርመራ ለጥርሶች በተለይ ለሚነቀሉ ጥርሶች፣ የስር ህክምና ለሚደረግላቸው፣ ሙሌት ለሚደረግ የሚያደርግላቸው ጥርሶች የራጅ ምርመራ በጣም እጅግ አስፈላጊ ነው። ምክንያቱም ምን አይነት ህክምና እያደረግን እንደሆነ እንደዚሁም ደግሞ የህክምናውን ሂደት ኮንትሮል ለማድረግ ወይም ደግሞ ለመቆጣጠር፣ እንደዚሁም ደግሞ ለመከታተል የራጅ ምርመራ በጣም እጅግ አስፈላጊ ነው። ይሄ እንዳለ ሆኖ ግን በተለይ የኋለኛ ጥርሶች የታችኛው መንጋጋ፣ እንደዚሁም ደግሞ የላኛው መንጋጋ የኋለኛ ጥርሶች ላይ በጣም ጥንቃቄ ማድረግ ያስፈልጋል። በተለይ እንደዚህ አይነት ጥንቃቄዎች ሳይደረጉ የሚነቀሉ ጥርሶች ወይም ደግሞ ጥርሶችን ለመንቀል ሲሞከር የሚከሰቱ ውስብስብ የጤና ችግሮች አሉ። ለምሳሌ ቅድም እንዳልኳችሁ አንዱ ኦሮ አንትራል ፊስቱላል ብለን የምንጠራው ወይም ደግሞ የሳይነሳችን ክፍል ከአፋችን ጋር ቀጥታ ግንኙነት ማድረግ ነው። ይሄ የምንበላው የምንጠጣው ምግብ በተነቀለበት ጥርሱ ቀዳዳ ወደ ሳይነሳችን እንዲገባ ያደርጋል። ይሄ የሳይነስ ኢንፌክሽን ያመጣል። እንደዚሁም ደግሞ ፊታችን ላይ ወይም ደግሞ የተነቀለበት ጥርሱ ቦታ ላይ ለረጅም ጊዜ የሚቆይ ህመም ይኖራል። እንደዚሁም ደግሞ ድምጽ ለው ለውጥ ይኖራል። በተለይ በፊት የነበራችሁ ድምፅ እንደዚህ አይነት ኮምፕሊኬሽኖች ወይም ደግሞ እንደዚህ አይነት ውስብስብ የጤና ችግሮች ሲከሰቱ በቀላሉ የድምፅ ለውጥ ታመጣላችሁ። እንደዚሁም ደግሞ የማስነጠስ፣ የማሳል ሁኔታው ሲኖሩ በአፍንጫችሁ ደም የመምጣት ምልክት ሊታይ ይችላል። ጥርሱ ከተነቀለ በኋላ እንደዚህ አይነት ችግሮች ካሉ የሳይነስ ፐርፎሬሽን ወይም ደግሞ ኦሮአንትራል ፊስቱላ ከሆነ ጊዜ በኋላ ወይም ደግሞ ቢያንስ ለሁለት ለሶስት ሳምንት ከቆየ ኦሮአንትራል ፊስቱላ ብለን የምንጠራውን ችግር ይፈጥራል። ሁልጊዜም ሳይነስ ከአፋችን ጋ ምንም አይነት ግንኙነት የለውም። እንደምታውቁት አፋችን ወይም ደግሞ ላንቃችን ምንም አይነት ቀዳዳ የለውም ወደ ጉሮሯችን ምግብ ከሚወስደው ክፍተት ውጪ። ስለዚህ ምንም አይነት ከፊታችን አጥንት ጋር ወይም ደግሞ ከአይናችን ጋር የሚያገናኝ ቀዳዳ የለም። ስለዚህ የሳይነስ ኢንፌክሽን ማስከተሉ ብቻ ሳይሆን ሌሎች የጤና ችግሮችንም እንደዚሁ ይዞ ይመጣል። በተለይ ከሳይነስ ኢንፌክሽን ወይም ደግሞ ከቆየ ኢንፌክሽን ላይ ፋሻል ስፔስ ኢንፌክሽን ብለን የምንጠራው በተለይ በፊት በአንገት አካባቢ የሚከሰት የፊት ማበጥ፣ የትኩሳት፣ የራስ ምታት እንደዚሁም ደግሞ የጉሮሮ ማበጥ እንደዚሁም ለመጠጣት ለመብላት የመከልከል አይነት ኢንፌክሽኖች ከዛ ጋር ተያይዘው ሊመጡ ይችላሉ። ስለዚህ እነዚህን ችግሮች ለማስወገድ እንደዚሁም ደግሞ ይሄ ራሱ ኮምፕሊኬሽን ወይም ደግሞ ውስብስብ የጤና ችግር ሌላ የሆነ ሕክምና ይፈልጋል። አንደኛ በተለይ ጥርሱ ሲነቀል ቀዳዳ ከሆነ የተፈጠረው ይህንን የሳይነስ ክፍተት በተደጋጋሚ በተለያዩ መድኃኒቶች በማከም እንደዚሁም ደግሞ ክፍተቱን በመዝጋት ህክምናውን ማድረግ ይቻላል። እንደዚሁም ደግሞ አንዳንድ ጊዜ ጥርስ ሲነቀል ወይም ደግሞ ለመነቀል ሲሞከር ጥርሱ እዛ ሳይነስ ውስጥ ይገባል። ሳይነስ ውስጥ ጥርሱ ገባ ማለት ማውጣት አይቻልም፣ ወይም ደግሞ በቀላሉ ሎኬት ማድረግ አይቻልም። ስለዚህ አንደኛ ሌሎች የምርመራ ወይም ደግሞ የራጀ አይነት ምርመራዎችን ይፈልጋል፣ በተለይ እንደ ሲቲ ስካን አይነቶችን ምክንያቱም ጥርሱ እዛ ውስጥ ሳይነስ ውስጥ ከገባ በኋላ

እንቅስቃሴ ስለሚያደርግ ወይም ደግሞ ቦታ ስለሚቀያይር በቀላሉ ችግሩ ከተፈጠረ በኋላ ያንን ጥርስ በዛ በገባበት በኩል ገብቶ ማውጣት አይቻልም። ስለዚህ ቀዶ ሕክምና ይፈልጋል ማለት ነው። ስለዚህ ከዛ ቀዶ ሕክምና ጋር ተያይዞ የሚፈጠሩ ችግሮችም ራሱን የቻለ ሌላ ኮምፕሊኬሽን ወይም ደግሞ ውስብስብ ችግር ነው። ምክንያቱም ሙሉ ማደንዘዣ የምትወስዱበት ሁኔታ ሊፈጠር ይችላል። ሆስፒታል ውስጥ ተኝታችሁ ልትታከሙ ትችላላችሁ። እንደዚሁም ደግሞ ሌሎች መድኃኒቶች፣ በደም ስር የሚሰጡ መድኃኒቶችን እየወሰዳችሁ ልትቆዩ ትችላላችሁ ትችላላችሁ ። ስለዚህ ሁልጊዜም መደረግ ያለበት ጥንቃቄ አንድ ሰው ጥርሱን ከመነቀሉ በፊት ራጅ እንደተነሳ እርግጠኛ መሆን አለበት። ይሄ ታካሚውም ማረጋገጥ አለበት። እንደዚሁም ደግሞ ሐኪሙም ሁል ጊዜ እነዚህን የራጅ ምርመራዎችን ማድረግ እጅግ በጣም አስፈላጊ ነው።